አብርሃም እና ሩት በስማቸው በስማቸው ሽቶ ተመረተ። ተወደዱ አበቃ። ድሮም በግናቸው አሁንም በግናቸው አለች። ያቺ ጥና ዛም ሴትዮ ማናት እሷ ረጆ የምትባሉ እንግዲህ ተያይዘዋል፣ ከእነ ማቴዎስ ጋር ማለት ነው። ለማንኛውም ገና እየተቃጠላችሁ እየነደዳችሁ ትሄዳላችሁ። አይዟችሁ። ደግሞ ጥርስዋ ምን እንደሚመስል ጋይስ፣ ምን እንደሚመስል መሬት ላይ አፈር ላይ ተነክሮ ወይም ደግሞ አፈር ላይ ዝፍቅ ብሎ የከረመ ድንጋይ ነው የሚመስለው። እውነቴ ነው። ብላችሁ እንዲያው ወይ ከማም በት ለብሽ ኔ ራሱ ከማም ነበረ ለብሽ እየወጣው የነበረው እኔ ለጥርሱ አይደለም ባይዘው፣ ወይ አፋችን ላይ ዝንብ ስለሚያደርጉብን ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራቸው ቻናል የቤተሰቦች እንዴት ናችሁ? ልኝ በእያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክሽር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ማታ ያው ዳኒ ጸጌ፣ ሜሪ ይሳቅ፣ ሁላቸውም እንግዲህ ቲክታክ ላይ መጥተዋል ማለት ነው። አይታችኋል ብዬ አስባለው። ማን ነው ስሙ? ማን ነው ይስቅ ፖስቶች ነበረ ላመጣው ነበረ፣ ጋጅ ደበረኝ። ለምን መሰላችሁ ሹራብ አለበስም ከላይ እኔ ደግሞ እንደዚህ ነገር ደስ አይለኝም። ግን አብረሽና ሩታ እዛ ውስጥ አልነበሩ ላችኋለሁ። ለማንኛውም ዛሬ እንመጣለን ብለዋል፣ ባይዞ ወይ ማለት ነው። ዛሬ እንፖስታለን ብለዋል። ከፖሰዱ ነው እናያቸዋለን። ነገር ግን ይመጣሉ ሲጀመር እርግጠኛ ነኝ። ያኔ በዓላቸውም ስለሆነ ይመጣሉ ብዬ አስባለሁ። እንመጣለን ችግር የለውም እሺ ብለዋል ማለት ነው። አብረሽ ሌላ ረጆ የምትባልዋ ድሮም በግ ነኝ ናቸው አሁንም በግናቸው። ሰብስክራይብ እንዲያደርጉት ነው ማቴዎስ እያቀራራ ያለው ቤት ይገዛል አልተባለም ነበረ? ቤት ሊገዛ ነው። ምን ሊያመጡ ነው? ሲቀጥል ደግሞ ሚስጥራቸው ሲያወጣባቸው ማለት ተናዳ ወጣችና፣ እንድሮም በግናቸው ዛሬም በግናቸው ናቸው። አንቺስ አንቺስ ድሮም የቲክቶክ ዝፍዝፍ ነሽ፣ አሁንም የቲክቶክ ዝፍዝፍ ነሽ። እኛ በግ ሆነን እኮ ነብር ሆነን ሰውን አስከብረን ራሳችን የምናስከብር ሰው ነን። አንቺ እዛው ላይ ተጎልተሸ ምትውይ ዝፍዝፍ አለሽ አይደል? እኔ እኮ አሁን አልሳደብም ብዬ እሳደባለሁ ሁሌ። ኧረ ተው በሕግ አምላክ። ለማንኛውም ማቴዎስ ኑሩልን፣ እውነቴ ነው የምልህ። እድሜህን ረጅም ያደርግልን። በቃ በአብርሽና በሩታዬ ስም እንግዲህ ሽቶ ተመረተ። ጋይስ ሽቶ ተመረተ። አብርሽን ያው አቃጥሎ ቢደፋንም መልስ ባለመስጠቱ ይሆናል አይደል? የሚያናድዳቸውና የሚያቃጥላቸው ስራ ባይሰራም አንተ ስላለህንን ስላለህልን ፈጣሪያችን እናመሰግናለን። እውነቴ ነው የምልህ። ለምን ስር በስር ሄደባቸው? ቁጋይ ስር በስር እንዴ ቤት ሊገዛ ነው የምንልታመጡ ነው አላቸው። መጣችና ዛሬ በግናቸው ትላንትና በግ ነበሩ አለች። አሁንም ደግሞ በስማቸው ሽቶ ተመረተ እያልኳችሁ ነው። በአብርሽና በሩታ ብለው መጣ። ቀጣይ ምን ይዘሽ ልመጪ ነው እንዴ? አልፋት ታላት እኮ ጋይስ፣ አልፋት ታላት ግን። አንድ ነገር ሳልናገር አላልፍን ጋይስ። እዚህ ጋር በአብርሽና በሩታ ስም ሽቶ ተመረተ እያሉ ግን ገበያቸው እንዳይሰሩብን ፍሩ ሆ። ማለቴ እኔ እንትን እላለሁ፣ በሩታና በአብርሽ ስም ሽቶ ተመረተ ከተባለ ችግር የለብንም፣ እናደንቃቸው አለን ጎበዞች ናችሁ። ሰው ባላጠፋው ነገር ባላደረገው ነገር ነው እየተከሰሰ ያለው አይደለም? ወይም ደግሞ ሰው ስሙን እያጠፋቸው ያለው እነዚህ ልጆች። እነዚህ ልጆች ደግሞ የኖሩበት ናቸው። እነሱ ስራቸው ላይ እንጂ የህዝቡ ንግግር ላይ ትኩረት አያደርጉም። በነገራችን ላይ የምንናደደው እኛ ነን እንጂ እውነት ለመናገር ለእነሱ ትዝም አይላቸው። ትዝም በቃ ሰርተው ማምጣት ሰርተው መለወጥ ሰርተው ሌላኛውም ሰው መለወጥ። በቃ ይኸው አሁን ምድረ ችጋራም እየተ እየሰሩ ነው፣ ዩቱብ ቻናል እየሰሩ ነው፣ ከዛ በኋላ ገንዘብ እያገኘ ነው። ስለዚህ ያ ያ ነው የምላችሁ፣ ሌላ ነገር የለምና ያው። ግን አንተም ስር በስር እየሄድክ እያቃጥልክ እየደፋታቸው ስለሆነ እናመሰግናለን። እና ረጁ እውነት ለመናገር ጥርሷ ባመጣው ደስ ይለኝ ነበረ፣ ግን አላመጣም። እና እዛ በተሰጠሽን ጊፍት ወይ አይሰጣትም። እናንተ ልብሱ ራሱ አይሸጥም መሰለኝና፣ ለምንድን ነው ጥርስሽ መታሳጥቢው? አንቺ ልጅ እንዴ ሴት ልጅ ማለት ነው ጥርስዋ ጸጉርዋ ነው የሚያምንት የሚለው ይመስል ጥርስ አይደለም ጸጉርና፣ እንዴ ጋይስ፣ ኧረ አይደለም። ሴት ልጅ ጥርሷ ሲበላሽ አያምርም እንዴ፣ ጥቁር ሲል እንደዚህ የሆነ ቁሽሽ ሲል ያስጠላባታል። ስለዚህ ግዴታም እንደምንም ብለሽ ያረቤት፣ ለነገሩ ያረቤት መች ገብተሽ ልትሰሪ ነው በዚህ ሰውነትሽ፣ ፍ አስተፈረላ እና ለማንኛውም እኔ ጋይዝ የምሬ ነው። ሙላሽ ማስጠንቀቂያ ተሰጥቶኛል፣ እንዳልሳደብ እንዳትሳደቢ፣ ዝም ብላችሁ በጥሩ ቦታ ዋሉ፣ ይሄ ባልሆነ ባልሆነ ነገር እንዳትውሉ ተብያለው ና፣ እሺ ብያለው ና። ቃል እያፈረስኩ ነው፣ ግን ያ ደግሞ በስተት ነው እየተናገርኩ ያለ ማለት እየተሳደብኩ ማለት ነው። እና አሁን በስማቸው ሽቶ ተመርተዋል በነገራችን ላይ በአብርሽ ና በሩታ የተመረተው ሽቶ እኔም ቢደርሰኝ ደስ ይለኛል ማለት፣ ወደ ሳውዲ የምታደርሱ ከሆነ ማለት ዱባይ ነው ያለው ጋይዝ፣ እና ወደ ሳውዲ ራሱ የምታደርሱ ከሆነ ብቻ ነው እገዛለሁ። መብቴ ነው እሱ እሱ መብቴ ነው። እና ሰብስክራይብ እንዲያደርጉት ፈልጎ ነው። ሰብስክራይብ እናደርጋለን። የትኛውም ችገራ እኮ ሰብስክራይብ አድርገን እያሳደግን ነው። እውነት ለምናገር እንኳን እዚህ ለስደት ወንድማችን ይቅርና፣ ለማቴዎስ ስደት ላይ ላለው ይቅርና፣ የትኛውም ሰው ጋጠ ወጡን እያደረግን ነው። እኔ አደርጋለሁ። በነገራችን ላይ ተሳዳቢውም ቢሆን ሰብስክራይብ አደርገዋለሁ። ለምን እኔ ሰብስክራይብ በቃ ባደረግኩበትን ስለሚያገኝ አየተደር ሞኔታይዝ ከሆነ ደግሞ ብር ስለሚቆጥርለት ይቁጠርለት። ምን ቸገረኝ። ይለወጥ ያ ሰው። ተሳዳቢ ሚሆን ግን ሰብስክራብ የማላደርገው ማን እንደሆነ ታውቃላችሁ? ገኒ ጅንጅብል ለምትባል ጅንጅብል ብል ነው ዝንጅብል ነው። እሷ ሰብስክራይብ አላደርጋትም። በጣም ትሰደባለች፣ ቆሻሻ ንግግር ትናገራለች እና እሷ አላደርጋትም። እሷ ሞኑ ራሱ ቻናል ከፍታ መታለች፣ ገና ድጋሜ፣ ጥንብ አንቺ የዲቃላ ልጅ የሆነ ነገር ስትል አልነበረ መሰላችሁ ጋይስ። የሆነች ሴት ተቃዘዘቻት መሰለኝ፣ እና ሽሮ ሜዳ ሄደሽ ልብስ ግዥልኝ፣ ለአመት ባል እንዲሰጥ ለቤተሰቦች ብላ ትናገራታለች። ከዛች ሰላዊ ገብታ ይሁን በቪዲዮ ምን ብትላጥፍ ነው? አንቺ ዲቃላ የዲቃላ ልጅ ምናምን ብላኩ ያላለቻት ነገር የለም። ወይኔ ኧረ፣ ሴቶች እንደዚህ አትሳደቡ። እውነት ሴት ልጅ እንደዚህ አትሳደብም እንዴ? እኔ ራሱ እንዴት እንደማፈራ አንዳንዴ በተናገርኩት ነገር። ያኔ በቃ መናገር መሳደብ የሌለብኝ ነገር ስለሆነ የምሳደቡ እና እንደዚህ አይባልም ለማለት ነው እሺ ያው ብዙ ማይሰማችሁም ብዬ አስባለሁ። ሆ እኔ እንደዚህ አይነት ንግግር እኮ ቆርጦ አውጥቶ ሰው ደግሞ እሷ ናት። እናንተ ትላንትና ማለት ነው፣ እንው ልንገራችሁ ና ወሬ የወሬ ጥምረት ትናንትና ታምኔ ሌላ ያስቀመጥኳ ያስቀመጥኳትን ያቺ ቆንጅያዋ ህፃን የዘቡ ልጅ ናት እና ቲክቶክ ወስደን ዘቅዝቀን እንትንን ላይብ ላይ ቁጭ እንበልባት ብላ አንዲቷ ቆርጣ አውርዳ ለአንዲት ፖስጥ ትልክላታለች። እና ልጅሽ ናት ወይ ዘቡ ይሄንን ጓደኛ እንደዚ እንደዚህ ብላ ነበር አንዳንዴ ትሰድባለች። እና ቲክቶክ ላይ ወስደን እንዘፍዘፍባት፣ ያኔ ላይብ እንክፈትባት ብላለች። እና ልጅሽ ከሆነች ቀይሪ ጥሩ አይደለም ያገኛል እንደ እናንተ ነብሳችሁ። እንኳን እናንተ እንኳን ለህፃን፣ ለአዋቂ ራሱ ለሽማግሌዎች ራሱ ትምራላችሁ እንዴ? እኔ ልጅ አምጥቼ የምለጥፈው አፈር ብሉ። እሺ፣ የምሬ ነው ምላችሁ። ህፃን ልጅ አምጥቼ እንደዚህ ልለጥፍላችሁ? እንኳን ልጅ የጫማ ሶሌ የጫማ ቁጥር ራሱ አታገኝቶም። እውነቴ ነው ምላችሁ የጫማ የልጆቼ የልጆቼ እንኳን ፎቶቸው ጫማቸው በሉ፣ የቤተሰቦቼ እንኳን ፎቶቸው ጫማቸው ራሱ አላመጣም እንደንም ቆሜ እንደዚህ ለጋጠወጥ ህዝብ አውጥቼ ላሰጣቸውና ላይብ ላይ ገብተን ቁጭ እንበልበት? እናንተ እናንተ እኮ የሩታና ታናታጥያች ጋይስ ተመልሼ የመጣሁ እሱም ድምጽ እየገባብኝ ነበረ ተውኩትና። የሩታ እናትና የአብረሽ አባት ራሱ አልማራችሁም። እንኳን የኛን ማለት ነው ማለት ለህፃን እንኳን ለህፃን ልትራሩ ለትልቅ ለአባትና ለእናታችሁ ራሱ ርህራሄ የሌላችሁ ሰዎች ናችሁ። ስለዚህ እኛ እናመጣም እንዴ አሁን እኮ አብረሽም ያኔ ጋሽዬ ይምጣ። እናንተ ከሱ ጭንቅላት አልወርድን ካላችሁ አትወረዱ። ያኔ መጥፎ ነገር አይነገር፣ እየመረቃችሁ ነው። ምርቃቱ እርግማን ይሁንባችሁ ለእናንተ ለተንከሲ ሰዎች ማለት ነው። እውነቴ ነው የምላችሁ ልክ እንደ አባት በቃ እንደ አባታችሁ እኮ ነው የሚመርቃችሁ የአብረሻ አባት ሲመርቅ፣ እውነቴ ነው የምላችሁ ከአንጀቱ ከልቡ ምነ የሚመርቃችሁ። እናንተ ግን ተንከሴትነት አለቅም ብላችኋል እ ለጠማማዎቹ ራሱ ምርቃቱ ይደርሳችሁ ነበረ እርግ እንትናችሁ። ተንከሴት ባትሆኑ እና እንደዛ ያላችኋለ ውድ ቤተሰቦች የጭራሽ የእሷ ልጅ ናት፣ እና ወስደን ላይብ ከፍተን ቁጭ እንበልባት አትሉባትም ነበረ፣ እናንተ አትሉባትም ነበረ። እኔ እናንተ መሰልኳቸው? የአስራ ስድስት ዓመት ልጅ ወልጄ ደብቄ ከዛ በኋላ አሻሼ ገዳም የሚል ሴት መሰልኳቸው? እንዴ እናንተ አሁን እኮ እኔ አልተሳደበም እና ሶሪ ከዚህ በፊትም የተሳደብኩኝ ሰላሙ